ንግስት ሱመያ ሰይድ፣ ንግስት ሱመያ ብሏል ወይ፣ ሰላማችሁ ይብዛልኝ። እንደምናችሁ ወይ ደህና ናችሁ ወይ እንዴት አርገያችኋል? እላለሁ ሰላማችሁ ይብዛ። አብሽሮ እንግዲህ ዛሬ ስድስት ወንቾች ነው ቀዷም ያለበት። ቀዷው ገና ሊሆን ይችላል፣ ለጨረሰም ሊጨርስ ይችላል። ስድስት ወን የፆም ደግሞ ዛሬ እንግዲህ ዛሬ መጨረሻ ነው እላለሁኝ። በዛ አጋጣሚ እና ወዶች ማለት ነው ዛሬ ሱመያ እያመታለኝ ሰይድን የልጆች አባት የኔ ሸጋ በጣም የማመሰግነው ነገር ግን ትንሽ ገረፍ አድርገን ሊሆን በጣም ደስ ይለኝ ነበር፣ አለ እና ትንሽ በቦክስም በምንም ብለን ሊበሆን አደብ ትገዛ ነበረ። እኔ እኮ አከብረሃለሁ፣ አለ። እውነት ነው እና አንዲት መልካም ሰው ምክንያቱም አላሃንችን መሆን ያቀታት ነው የሚያስለፈልፋት ማለት ነው፣ እብድ ይመስል እና አንቺ ሱመያ የምንልሽ ነገር ሰይድ ጋር ተመለሽ ነው የምንለው። ሰይድን ተመለሽና አቃጥሊያት እሷ ቅናት ነው እንደዚህ የሚያንጨረጭራት ማለት ነው። ዛኋላ የመጣኝና ወጣ ይባላል። እና አንቺ እንደዚህ ታትሆኒ። እሷ ግን ማበዷ ምን የሚሉት እንደሆነ አልገባኝም። እና በጣም ገርማል ብቻ ማለት ነው። ምን አስነግተ ነው ምን አስነግተ ነው ገርሞኛል ማለት ነው። ስለዚህ አፍ አላት፣ በጣም ምላሰኛ ናት። ነገር ግን አንቺ ላልጆች ስትይ ብትመለሽ በጣም ደስ ይለኛል። ባለ በጣም መልካም ሥራሽ ነው። ሁሉ ነገር ትልቅ ደረጃ ያደርስ ይሻላል። ኢንሻላህ በአላህ ላይ ማለት ነው። እና ትንሽ መከረምን ብጤ ሀገሽላት ሀገሽላታረንገልች ለሀዩቲ ለመሳኑ ነው የሚባለው። መሳኑ እና መሳኑ እኮ አይዋደድ የሚባለው ምንም አይደረግም። መሳኑ ስለዚህ መሳኖ የተቃጠለች ነው። አንቺ ግን ጀግና ነሽ፣ ጎበዝ ነሽ። ቀጥይበት፣ ሂጅበት ብለናል። ልጆችሽን አላህ ይጠብቅልሽ። ታሁን በኋላ አረጋ ብለሽ አንድ ቦታ ተቀመጪ። ምክንያቱም ልጆችሽን ድንገት ወዲያ ወዲ ሲሉ የሆነ በሽታ ነገር ያመጡብሻል። ስለዚህ እና ደግሞ ሁሌ እንድንብለሽ ሚዲያ ላይ ምናምን ባታዋጫቸው ብዬ እላለሁኝ። የእህትነት ምክሬን ምክንያቱም ልጅ ትንሽ ነገር ነው የሚበቃው እና የበቀርገሽ ልጆችን አሳድጊ አንቺ ጀግና ነሽ ስለዚህ ምንም ምንም የለፈለፈ ቢለፈልፈ አንቺ ወደፊት ነው ማለት ነው አንቺ ስራሽን ይዘሻል እነሱ ይለፍልፉ እነሱ ይበዱ አረብ ጓደኛ የምትባለውማ ላይ ላይ ለላ የሰው ልጅ ነው ልጅሻለን አንቺ ቀጥ ወደፊት የሰው ወሬ አትስሚ